በጉጉት ስንጠብቀው የነበረው ታገቢኛለሽ ወይ ጥያቄ ዛሬ ደረሰ። ሰላም ጤና ይስጠልኝ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም ልዩ ቀን ነው። በጉጉት ስንጠብቀው የነበረው ብሩኬ ለሀይሚዬ ታገቢኛለሽ ወይ ፕሮግራም አዘጋጅቶ እንግዲህ ቀለበቱን ገጭ አድርጓል ማለት ነው። እስኪ ማነው እንደኔ እየተደሰተው? በነገራችን ላይ ገናው ማየት ሆኔ በጣም ቢዚ ነበርኩ። ቪዲዮዋቸውን ራሱ ዛሬ ማያ አይመስለኝም ለወጣ ነው ድጋሚ ማለት ነው ከቤት ነገር ግን ነገ አየዋለሁ ስመለስ ማለት ነው። እና ዛሬ በጣም ምርጥ ፕሮግራም እንደሚኖራቸው ባለሙሉ ተስፋ ነኝ። ደግሞ እንዴት እንዳማረባቸው ሀይሚዬም፣ ቡራዬም እውነት እኔ በጣም በጣም ከምላችሁ በላይ ደስ ብሎኛል። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው ደስ የሚለው አይደለ። ስለዚህ ዛሬ እንግዲህ ቡራዬ ሊያደርገው ነው ሊያደርገው ነው። አሁን ስንቱ እንደሚቃጠል ስንቱ እንደሚንጫጫ የሰው ደስታ የሚያስደስታችሁ የእናንተም ደስታ ሙሉ ይሆንላችሁ የሚያናድዳችሁ የሚያቃጥላችሁ ደግሞ እንግዲህ ልቦናችሁ ተመልሶ እንድትደሰቱ ለእናንተም በሙሉ ተስፋ እመኝላችኋለሁ ማለት ነው ዛሬ እንግዲህ ለጨረቀዋ ምርጥ ታገቢኛለሽ ወይ የቀለበት ፕሮግራም ፕሮሚስ ማለት ነው ፕሮሚስ ሊያደርግላት ዝግጅቱን ጀምሯል። ወንድማችን ቀብራራው ቡሩኬ የሙሽዬ ልጅ ቀጣይ ደግሞ ሽማግሌ ይላካል ማለት ነው። መጀመሪያ ፕሮሚስ ቀለበት ይደረጋል። ታገቢኛለሽ ወይ ጥያቄ ማለት ነው። ከዛ በኋላ እሷ ፍቃደኛ ስትሆን ሽማግሌ ወደ እነጋሽዬ ጋ ይልካሉ። ነሙሽዬ ማለት ነው። እነሱ ደግሞ ፍቃደኛ ነን፣ ተቀብለናል ልጃችሁን ልጃችንን ለልጃችሁ ሰጥተናል ሲሉ ደግሞ ኦሬዲ ው ቤተሰብም አውቋል፣ ግን ባህላችን ስለሆነ ግዴታ ሽማግሌ መሄድ አለበት ማለት ነው። እናም ነጋሽዬ ደግሞ ከሄዱ በኋላ እነ ሙሽዬ ናቸው ለካ የሚሄዱት። እነ ሙሽዬ ከሄዱ በኋላ የሰርግ ጊዜ ይቆረጣል። ሀይሚና ብሩኬ አለቀ በቃ ተጋቡ ማለት ነው። ከዛ አራቶች ልጆች ማለት ነው እነማን ነበር ስማቸው? ዱብ ዱብ ዱብ ይሉላችኋል። አክስት የተመኛችሁ አክስት፣ አጎት የተመኛችሁ አጎት ትሆናላችሁ ማለት ነው። እና በጣም ነው ደስ ያለኝ እውነት ለመናገር ትናንትና፣ በሰሩት ቪዲዮ ላይ በጣም ደንግጬ ነበረ። ብሩኬ ተወጋ ርዕሳቸው በተለይ ታምሌሉ በጣም አስደንጋጭ ነበረ። ውስጥም ስትገቡ ከሚሄ የተናገረችው ነገር ያስደነግጣል። መጨረሻ ላይ ግን ቡራ ምንም እንዳልሆነ ግን ሰዎች ግን ለእነሱ መጥፎ ነገር እንደተመኙላቸው ሳይወጋ ተወጋ ተብሎ ስለተወራ ነው እንጂ እኔ ምንም አልሆንኩም ብሎ እሱም ተናገረ ማለት ነው። እና እንግዲህ ወጋ ሆት ያልከው ሰውዬ ማለት ነው። ዛሬ ሙሽራው ይመጣል ይመጣል ወደቁ፣ አዘኑ፣ በቃ ከዚህ በኋላ የትም መሄድ አይችሉም የተባሉት ልጆች እንግዲህ እዚህ ደረጃ ደርሰው ዛሬ የደስታቸውን ቀን እያበስሩናል ማለት ነው። እንግዲህ እኔ ደስ ብሎኛል። በተለይ እውነት ነው የምላችሁ እግዚአብሔር ምስክሬ ነው። በጣም ነው ደስ የሚለኝ፣ በተለይ ሀይሚዬ ሀይሚዬ፣ ይገባሻል። አንቺ በጣም ብለሴት፣ አስተዋይ፣ ንቁ፣ እሩሩ በቃ ስማርት የሆነ ሴት ናት። ሀይሚ ሀይሚ ለብሮኬ ትገባዋለች በሚገባ። ቡራ ቡራ ነው እንደምታዩት፣ በቃ ቡራ ቡራ ነው። ባል ባል በቃ ትክክለኛ ባል ብሮኬ። የድሮ የአባቶቻችን የእናቶቻችንን በቃ የቤተሰቦቻችንን ስርዓት ያልጣሰ ሴት ልጅ የሚያከብር ለሴት ልጅ በተለይ ያለው ትልቅ ክብር የተለየ ነው። ታውቃላችሁ ብዙ ጊዜ ማለት ነው እና እኔም የምናገረው ነገር ነው ሁሌም ማለት ነው እና ሀይሚ እድለኛ ናት ብሩኬን በማግኘቷ ቡራም በጣም እድለኛ ነው። በቃ ሁለታችሁ የሆነ ደስ የሚል ነገር አላችሁ። ሁለታችሁ ማች የምታደርጉ ናችሁ፣ ማች ታደርጋላችሁ። በዛ ላይ ደግሞ ስርዓት አላችሁ። እንደ አሁኑ ትውልድ የሆነ ወጣ ወጣ ልታይ ልታይ የማትሉት ነገር አለ። በተለይ ታውቃላችሁ የቦይ ፍሬንድ ገር ፍሬንድ ናቸው ከተባለ እንደምናየው አስፓልት ላይ ሲላላሱ ነው የምናየው፣ እያየ ነው ሶሻል ሚዲያ ላይ ሲላላሱ። ግን እነሱ እስካሁን እንኳን ጽሄው አመት አለፋቸው፣ ሀይሚ የብሮኬ ፍቅረኛ ናት ከተባለ ጀምሮ ምንም አይነት እንደዛ አይነት ነገር የማያደርጉ ልጆች፣ በቃ ጸዴ የሆኑ ማለት ነው። ጸዴ እና ያው እንግዲህ እኔ በቃ ደስ ብሎኛል። እግዚአብሔር ይመስገን ደስ ነው ያለኝ። እኔ ማለት ታውቃላችሁ ብዙ ነገር አሳልፈዋል። እነሱ እንዲለያዩ ያልተባለው ነገር የለም ያልተወራው ነገር የለም። አንዱ ሲመጣ አንዱ ሲሄድ አንዱ ሲመጣ አንዱ ሲመጣ አንዱ ሲሄድ ግን ሁሉም ነገር በነገራችን ላይ ማለት ነው ፈጣሪ ሲፈቅድ ነው የሚሆነው። ፈጣሪ ካለማይሆነው ነገር የለም። ፈጣሪ ካላለ ደግሞ እኛ ብንወጣው ብንወርደው ምንም አይሳካም ማለት ነው። እና ሰዎች በእኛ ሕይወት ቢገቡ የኛን ቢበጠብጡን ለጊዜው እንጂ ማለያየት እንደማይችሉ ማወቅ አለብን ማለት ነው። እና እናንተም ደግሞ ከዚህ በኋላ ጠንካራ ሆናችሁ እስከ ዛሬ ከነበራችሁ በላይ ጠንክራችሁ፣ አድጋችሁ፣ አብባችሁ ማሳየት አለባችሁ ለእኛም ለቤተሰቦቻችሁም ማለት ነው። በዚህ ላይ ደግሞ በጣም የሚወዷችሁ የሚያደንቋችሁ አድናቂዎቻችሁ ልዩ ቤተሰቦች አሏችሁ። ሁሌም የእናንተን ደስታ የሚፈልጉ፣ እንቅፋታችሁን ማየት የማይፈልጉ ቤተሰቦችን ያሏችሁና ልትኮሩ ይገባል። ፈጣሪያችሁ ልታመሰግኑ ይገባል። እውነት ከምንም በላይ የሰም ውደድ ለሁላችንም ይስጠን። የሰም ውደድን የመሰለ ነገር የለም። ሀይሚና ብሮኬ የሆነ ነገር ሲፈጠርባቸው እንዴት እንደሚሆኑ ሶሻል ሚዲያ ላይ ያሉ ፋሚሊዎቻቸው ማለት ነው፣ አድናቂዎቻቸው በደስታቸውም በሐዘናቸውም አንድ ሆነው ማለት ነው በቃ የሚጋፈጡ ትክክለኛ ወዳጆች ያሏችሁና ኩሩባቸው፣ ኩሩባቸው። እናንተን እነሱ ማለት ነው አንበሳ ናቸው ብለው ሰይመዋችኋል። ባለፈው ራሱ ኬክ የሶስት መቶ ኬክ ሲከበር ሁለታችሁንም በአንበሳ መስለው በፎቶቸው አድርገው ነው ኬክ ያሰሩላችሁ እና ልዩ ቤተሰብ ናችሁ። እናንተ ደግሞ ለእነሱ ለየት ያለ ስም መውጣት አለባችሁ። መውጣት አለባችሁ ለየት ያለ ስም በቃ የሆነ ለፋሚሊያችን ጨረቃ ፋሚሊ ነው የሚባለው፣ ግን እስካሁን አልጸደቀም። በደንብ ጽድቅ የሚል በቃ ስም መውጣት አለበት ቆንጆ ስም ማለት ነው። እንደዛ ነው። በሉ እንግዲህ ደስታችሁን አጣጥሙ በደንብ አድርጋችሁ ሁኔ ግን ያው አልኖርም፣ አሁን ኢንተርኔት አይኖረኝም በነገራችን ላይ ከወጣው ማለት ነው። ስለዚህ ነገ ነው ቪዲዮቸውን ማየው ማለት ነው። ነገ አይቼ ምናምን ቪዲዮ ሰራለሁ። ዛሬ ግን በዚህ አስተያየት ይሰጣለሁ እና እንደዛ ነው። ይመቻችሁ። ቡራዬ፣ ሀይሚዬ ትልቅ ደረጃ ደርሳችሁ ለማየት ያብቃን። ተጋብታችሁ ወልዳችሁ አይናችሁም ባይናችሁ አይታችሁ እና ይህንን ነው ምመኝላቸው። እንግዲህ የዛሬው ደስታ ይህ ነገር ይህን ነገር ነው ወይስ ታገቢኛለሽ? ሆ የልመንላቸው፣ ታገቢኛለሽ ወይ? ግን ድምጼን ጉንፋን ስለያዘኝ ብዙ ማለት አልችልም። ባይ ባይ።